የመስከረም ገድለ አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የግድል የገድል ዜና እንጀምራለን። ሰለቷና በረከቷ ከሁላችን ህዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ብርክት ቅድስት አርሴማ እነዚህን ቅዱሳን ሰማት ሰማዓት ለመሆን ቆራጦች ሁኑ። የተሳለ ሰይፍን ከማየት የተነሳ ልባችሁ አይደንግጥ በዚህ ገድላችሁን ትፈጽሙ ዘንድ በሰማያት ወዳለ ሰርግ እግዚአብሔር ጠርቷቸዋልና በመንግስተ ሰማያት ብዙ ዋጋ ይጠብቃችኋል። ሞታችሁም እንደ አይን ጥቅሻ ነው፣ ካፍ እንደሚወጣ ፈጥኖ ወደ ምድር እንደሚወርድ ምራቅም ነው አለቻቸው። እንዲሁም መቆረጣችሁ በተሳለ ሰይፍ ይሆናል። ራሶቻችሁ ፈጥኖ ወደ ምድር ይወርዳሉ። እናንተም ሰማዕት ትሆናላችሁ። ወደ ዘላለም ደስታና ሐሴት ወደ ቅዱሳን መስተጋደላን ሰማዕታት የረፍት ቦታ ትገባላችሁ እነርሱም ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ ቅዱስ ቴዎድሮስ፣ ቅዱስ ፋሲለደስ፣ ቅዱስ ቂርቆስ እናቱ ኢየሉጣ ናቸው። ስለ ክርስቶስ ስም ደማቸውን ያፈሰሱ ድል አድራጊዎች የሰማዕታት ማኅበር ሁሉ ወዳሉበት የረፍት ቦታ ትገባላችሁ። ደዌና ሕማም ሞትና ሐዘን በሌለበት ከዚህ በኋላ ዳግመኛ በማይሞቱበት ትኖራላችሁ። ወደ አዲስ የሙሽራው ቤት የጠራችሁንና ያስተማራችሁን የእግዚአብሔርን ፊት ባያችሁ ጊዜ በልባችሁ ትደሰታላችሁ። ወደ ተርላ ገነት ትገባላችሁ። ይህችም የደስታና የሐሴት ሀገር ናት። ብሩክት ቅድስት አርሴማ ይህንን ብላ የእነዚህን ቅዱሳን ሰማዕት ልቦናቸውን አበረታች፣ ተሰናበተቻቸውም። ከእግራቸውም በታች ሰገድ ሰንሰለታቸውንም ሳመች። እነዚህም ቅዱሳን ሰማዕት ብሩክት ቅድስት አርሴማን እህታችንና እመቤታችን ሆን፣ ተስፋ ያደረገልን ይህንን ገድል እንድንፈጽምና የአምላካችን ፊቱን እንድናይ ወደ አምላካችን እግዚአብሔር ለምኝልን አንቺ በሁሉ ፍጽምት ነሽና፣ ስምሽን በላያችን የሰለጠነ ነውና በዚህ ጭለት ገድላችንን እንድንፈጽም ወደ እግዚአብሔር ነመኝልን። እኛ መሞትን ብንቀድምሽ በሉል እግዚአብሔር ዘንድ እናስብሻለን አሏት። ያን ጊዜም እነዚህ ቅዱሳን ሰማዕታት ከእርሷ ስለመለየታቸው በፊቷ ለቀሱ። ነገር ግን የተሳለ ሰይፍና ስለትፈርተው አይደለም፣ በመከራቸው ሁሉ በጸሎት ኃይል ስለምትረዳቸው ስለ ብሩክት ቅድስት አርሴማ ፍቅር እንጂ። ያን ጊዜ ብሩክት ቅድስት አርሴማ ጠላቶቼ እንዳይስቁ ድል አደረግ ናቸው አምላካቸውን ይክዱ ዘንድ ወደዋል እንዳይሉ ካይሎቼ እምባይን እንግዲህ አቆማለሁ አለቻቸው። ከዚህ በኋላ እነዚህ ቅዱሳን ሰማዕታት በሰይፍ አንገታቸው ወደሚቆረጥበት ይሄዱ ዘንድ ወጡ። ሰማዕትም የእናታቸውን ጡት እንደ አስተዋቸው፣ እንደ ህፃናትና ከእናቶቻቸው እንደለዩቸው እንደ በጎች ግልገሎች፣ እንደ ላም ጥጃዎች ወደ ኋላቸው ወደ ብሩክት ቅድስት አርሴማ ዞረው እያዩ ሄዱ። ከዚህም በኋላ እነዚህን ቅዱሳን ቅዱሳን ሰማዕት በብረት ሰንሰለት እጃቸውንና እግራቸውን አስረው ለእያንዳንዳቸው በትከሻቸው አምስት ጠንካሮች ሰዎች የማይሸከሙትን ከባድ ሸክም አሸከሟቸው። ወታደሮችም ወሰዷቸው። ወደ ኋላም ይስቧቸውና በጀርባቸው ይወድቁ ነበር። ዳግመኛም ይገፏቸዋል በግንባራቸው ይደፉ ነበር። በብትርና ባለንጋ ደረታቸውን ይመቷቸው ነበር። ጎናቸውን በጦርና በፍላጻ ወጓቸው ነበር። ያን ጊዜም ስለሰጣቸው ጸጋ አምላካቸውን እግዚአብሔርን ፈጽመው ያመሰግኑ ነበር። የእነዚህ ቅዱሳን ድል አድራጊዎች መስተጋደላን ሰማዕታት ስማቸው ይህ ነው። ጸሎትን የሚያሳርቅ ያሚኖስ ከብዙዎች የተመረጠ አፍጢኖስ አድቅና ቸር በርቲኖስ፣ በመላክ ሥራ አገልጋይ የሆነ ጢሞና፣ ታጋሽና ጸዋሚ ጢሞና፣ ከከበሩ የከበረ ዘኪዮስ፣ ተጋዳይና የበደሉትን ይቅርባይ ስጢፋኑ፣ ከጎልማሶች ይልቅ ደም ግባቱ መልኩ ያማረ አርሞና፣ ስጋውን ያላረከሰ ንጹሕ ኪራኮስ፣ ብሩክ የሆነ የአቡሪ ልጅ አንታያኮስ፣ የእግዚአብሔር ታማኝ የሆነ ያዕቆብ፣ በሰው ዘንድ ተወዳጅ የሆነ ቡራክሊስ፣ ክርስቶስን የሚወደው አስኪራቆስ ባለሟል የሆነና ግርማው የሚያስፈራ አስኪሪያኖስ፣ ፊቱና መልኩ ደስተኛ የሆነ ሚሪያኖስ፣ ወደ ንሳ የተመለሱት ጥግርጦስ፣ የሚፈርድና የሚበይን የአስቲኖስ ያላመኑ ሰዎችን የሚገስስ ጥልያኖስ፣ የዚህ ዓለም ጥበብ መምህር የሆነ ኡሊያኖስ፣ በስም አጠራርና በሽምግልና መልካም የሆነ ጴራቅላስ፣ ታገ የሆነ ኬቢያኖስ፣ የጠራ የባህሪ ዕንቁ ጴጥሮስ፣ የሮሚያ ሹም ፈኪያኖስ የዋህና ሽንገላ የሌለው ሃናንያ፣ ጾምና ጸሎትን የሚወድ አሊባኖስ፣ መንፈስ ቅዱስ ጎልማሳ የሆነ ኤልያኖስ፣ በረኛና የሰማዕታት መጀመሪያ ኤልያብ። እነዚህም ሀያ ሰባቱ ቅዱሳን ሰማዕት ናቸው። ከዚህም በኋላ ወታደሮች በሰይፍ አንገታቸውን ይቆርጡ ዘንድ እነዚህን ቅዱሳን ሰማዕት ወሰዷቸው። በአርማንያ ንጉሥ ሀገር የሚገኝ ስሙ ገብጋቦ የሚባል ወደ አንድ የጉድጓድ ወንዝ አደረሷቸው። ይኸም አምስት ምዕራፍ ያህል ነው። ከዚህም በኋላ እነዚህ ቅዱሳት ሰማታት የግንግሪት አሰሯቸው። በተልባ እግረ ልብስም እርስ በርሳቸው እንዳይታዩ አይናቸውንና ፊታቸውን ተሸፈኑ። እነርሱም እጃቸውን እግራቸውን ታስሮ ሳለ ራሳቸውን ወደ ቅዱስ ኢያሚኖስ ካህን እግር አዘነበሉ። ከዚህም በኋላ እንዳስለመደው የቡራኬ ጸሎትን በላያቸው ጸለየ። ከዚህም በኋላ እርስ በርሳቸው ተሳሳሙና ተሰነባበቱ። ጌታቸውንም አመሰግኑ። ያን ጊዜም ወታደሮች ከነርሱ አንዱን ወደ ጉድጓድ አፍ ወስደው በሰይፍ አንገቱን ቆረጡ። ስጋውም ወደ ምድር ወደቀ፣ ራሱ ግን ለአንድ ሰዓት ያህል ቆመች። ብሩክት ቅድስት አርሴማ አይታ ሮጠች፣ ቅዱስ ሰማዓት በርቲኖስን ራስ ያዘች፣ ወደ አንገቱም መለሰች። ሰማዓትም ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግነዋለሁ እያለ ሶስት ጊዜ ተነፈሰ። ላንቺም ሰላምታ ይገባሻል እቴ እመቤቴ ብሩክት ንጽሕት ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበሪ የጸዳችና የበራች አገርን እንዲያዩ ነገራቸው። ያን ጊዜም ብሩክት ቅድስት አርሴማ ወደ ቅዱሳን ሰማት ሁሉ ተመለሰች። የእግዚአብሔርን ቅዱስ አባቶች ወይ ወንድማቸዋን ሞተም የደስታና ያሴት ቦታ በሆነች በገነት ውስጥ ያየውን ይነግረንና ያሳየን ዘንድ ልነዋል እንጂ ይቺ እንደ ፀሐይ የምታበራ የሰማታት ሀገር ናት አለቻቸው። ከዚህም በኋላ የልዑል የምስጋናው ስም ይመስገን እያሉ በአንድ ቃል አንድ ሆነው እግዚአብሔርን አመሰገኑት። እነዚህ ቅዱሳን ሰማዕታት እኔን አስቀድም እኔን አስቀድሙ እያሉ ወታደሮችን ለመኗቸው። ዳግመኛም እኔ ቀድማለሁ እኔ ቀድማለሁ እያሉ የባህርን ውሃ ለመጠጣት ፈጽመው እንደሚሽቀዳደሙ በባህር ወንዝ እንዳሉ በጎችን መሰሉ። በእውነትም መራራ የሆነ የሞትን ጽዋ እነዚህ ቅዱሳን ሰማዕታት ጠጡ። ከዚህም በኋላ ወታደሮች ወደ መገደያው ወንዝ ከነርሱ እያንዳንዱን እንደ በጎች እየሳቡ ወሰዷቸው። በዚያም ራሶቻቸውን ቆረጡ። ሲቆርጣቸውም ራሳቸው ወደ ምድር አይወርድም ወደ ላይ ከፍ ይላል እንጂ፣ በቁመታቸውም ልክ ይቆማል። ስጋቸውንም ግን እንደሚተኛ ሰው በመሬት ይተኛል። ብሩክት ቅድስት አርሴማ የእያንዳንዱን የቅዱሳን ሰማዕት ራሶች ትሰበስብ ነበር፣ ወደ ስጋቸውም ታጋጥማቸው ነበር። እንደመጀመሪያውም ይሆን እንዳልተቆረጠም ይመስላል። ልብሶቻቸውንም ታለብሳቸው ነበር። እነዚህም ወታደሮች ይህንን ታምር ባዩ ጊዜ ፈጽመው ፈሩ፣ ተንቀጠቀጡ፣ ሸሹ። ከሰራዊትም ዘጠና ሁለት ያህል ሰዎች ወደ ንጉሥ ድርጣድስ ሄዱ። እኛ ሁላችን በእውነት ፈጽሞ ክርስቲያን ሆነናል፣ በእነዚህም ቅዱሳን መስተጋድላን ሰማዕታት አምነናል። በአገራችን ውስጥ ከዚህ በፊት ያልሆነ ከዚህም በኋላ የማይሆን አስደናቂ ስራን አይተናል። አንተ ብትወድ ግን ግደለን፣ እንደነርሱም ቅጣ፣ የነርሱ በረከት እንዲደርሰን እንደነርሱ እንሆናለን። ትዕግስታቸውም እስከዛሬ ይጠብቀናል እያሉ ጮሁ። እነዚያም ወታደሮች ምን አያችሁ? ምን ሰማችሁ? በነዚህ በእነዚህ መተተኞች የገሊላ ሰዎች የምታምኑ አይደላችሁ? ምን አላቸው። ወታደሮቹም ለንጉስ መለሱለት፣ እኛ ግን ተአምርን ድንቅን አይተናል። ዳግመኛ አንተ ንገርላቸው ዘንድ ያዘዝከን የእነዚህ ደጎች ሰዎች ገድላቸውን በሚያናግር እና ሙታንን በሚያስነሳ አምላካቸው እመን አሉት። ብዙ ተአምርም ድንቅ ሲሰራ አይተናል እና የነዚህ ሰዎች አምላካቸው ፈጽሞ ያድናል። ባለማወቅ የሰራን ሆና ኃጢአታችንን ይቅር ይለናል ከዛሬ ጀምሮ እርሱን ታምነናል ተስፋም አድርገናል አሉ። ከዚህም በኋላ ንጉሱ እነርሱን በሚገሉበት ፈጽሞ እስከሚመክር ድረስ እነዚህን ወታደሮች በእስር ቤት ይዘው እንዲያስሯቸው አዘዘ። ከዚህም በኋላ ከመኳንንቶቹ ጋር መከረ። ከመኳንንቱም አንዱ ተነስቶ ከአሽከሮቹ የሚያዩት ሁሉ እንዲገሰጹና እንዲፈሩ ከስቃዮች ሁሉ የሚከፈውን ቅጣት በላያቸው እናደርግ ዘንድ ይገባል አለ። ከዚህም በኋላ ጦራቸውንና ሞጋቸውን ወስደው በምድር ተከሉ። በትልቅ ዛፍ ሰቀሏቸው፣ ከፍም አደረጓቸው። ያን ጊዜ ገፏቸው፣ ወረወሯቸው፣ ወደቁ፣ ጀርባቸውም ተቆራረጠ። በላያቸው የዱር ሳር አድርገው በሳት አቃጠሏቸው። እነርሱ ግን በሃይማኖት የበረቱ ሆኑ። ዳግመኛም ብዙ መከራና ግርፋትን በላያቸው አበዙ። ብዙ ሰዎችም እያዩ ከሰራዊቱ ከአሽከሮቹ ብዙዎች አመኑ። ከዚህ በኋላ ንጉስ በዚያ ራሳቸው እንዲቆርጡ እግራቸው እንዲሰብሩ በውስጡም በወዳቸው እንዲወድቁ በፈረሶች ሰረገላ እንዲያርዷቸው ወደዚያ የመግደያ ቦታ የወስዷቸው ዘንድ አዘዘ። ለቅጣት የበረቱና የሚታገሱ ሆኑ። ያዩዋቸውን ፈጽሞ አደነቁ። የእነዚህ የንጉሥ ወታደሮች ሥራ የሚያስደንቅ ነው አሉ። በዚያም አንገታቸውን ቆረጡ፣ ሰማዕትም ሆኑ። በመንግስተ ሰማያትም የሰማዕትነትን አክሊል አገኙ። በጌታችን በኢየሱስ ክርስቶስ የጸጋ ብዛት ሰማዕት እንደሆኑ በቅዱሳኑ ላይም ራሳቸው እንደተጣበቀ ለንጉስ ነገሩት። ትልቅም ቁጣንም ተቆጣ። ያን ጊዜ ቅድስት አርሴማ ያመጧት ዘንድ አዘዘ። ድርጣድስም የቅድስት አርሴማን ውበት ባየ ጊዜ ድንግልናዋን ያረክስ ዘንድ ወደደ። ነገር ግን አልተቻለውም። እናቷ አጋታ ልቧን እንድታለሰልስና ለንጉስም እንድታዘዝ አስመጣት። እናቷም አጋታም ትመክራትና ታረጋጋት ዘንድ ወደ እርሷ በደረሰች ጊዜ በእውነት ያለ ሙሽራውን ይኸውም እግዚአብሔር ልጅ ኢየሱስ ክርስቶስን እንዳትተውና እርኩስና የተለየ አረመኔ ከሆነ ጋር ድንግልናዋን እንዳታረግ ስትመክራት ነበር። ድርጣድስም ልጇን ስታበረታታት በሰማ ጊዜ የእናቷን ያጋታንና የቅድስት አርሴማን ጥርሶች ይሰብሩ ዘንድ አዘዘ። እግዚአብሔር ግን በንጉስ ድርጣድስ ላይ ኃይልና ብርታት ሰጣት። ጥርሱ በጸብ ኃይለኛና የታወቀ ፈጽሞ የበረታ ሲሆን ወደ ኋላ አውጣለችው እና በምድር ጎተተችው። ያን ጊዜም ንጉስ ድርጣድስ በወታደሮቹ ፊት በብጽዕት ቅድስት አርሴማ ስለተሸነፈ አፈረ። ከዚህም በኋላ ወደ መግደያው ወንዝ ብሩክት ቅድስት አርሴማን ያወርዷት ዘንድ በዚያም በሰይፍ እንዲቆርጧት ታዘዘ። እርሷን ብሩካን ሰማት ሲቆረጡ ፈጽማ ስላየች ትደሰት ነበር። ከንጉስ ድርጣድስን ፊት በደረሰች በፍርድ አደባባይ ቀኝዋንና ግራዋን በትምህርተ መስቀል እያማተበች ቆመች። ብሩክት ቅድስት አርሴማ ንጉስ ድርጣድስን ከወንድሞቼ ሰማታት ሁሉ እኔን መግደል ለምን አላስቀደምክም አለችው። ንጉሥ ድርጣድስን ብሩክ ትሰማት ቅድስት አርሴማ ተናገራትና በስድስት ሰዓት ያንገታቸው መቆረጥ ያጥንታቸው መቀጥቀጥ የሰውነታቸው መበታተን በመገደያ ወንዝ የወደቁትና የተጣሉትን የጓደኞችን ሰው ሁሉ ስጋ በደን ስተይ ልብሽ አልፈራምን? ስጋሽስ ሁሉ አልደነገጠምን? አላት። ብሩክ ትሰማት አርሴማን ንጉሥ ድርጣድስን ለሞት የጨከንኩኝ ቅጣትን ምንም አልፈራም። ይልቁንም የሰጣቸውን ተስፋ ያገኙ ዘንድ ስለ ክርስቶስም ደማቸውን እንዳፈሰሱት በመንግስተ ሰማያት የክብር አክሊን እንደተቀበሉ እንደተመረጡ ወንድሞች ሁሉ በፊት ሞት ዘንድ ታድሼ መጥቻለሁ አለችው። ንጉስ ድርጣድስም መለሰላት ብሩክት ሰማዕት አርሴማን፣ ለልብሽ እውቀትና መስተዋል የለውምን ለሊናሽም ሁሉ ከህይወት ይልቅ ሞትን ስትወጂና ስትመርጪ ወይስ ታብጃለሽን? ከእኔ ጋር መቀመጥ በተሻለሽ ነበር በመንግስቴም ዙፋን በኖርሽ ነበር፣ አላት። ብሩክት ቅድስት አርሴማ እንዲህ አለችው፣ ንጉስ ድርጣድስ አንተ ታብጃለሽ ብትለኝ፣ እነሆ ጌታ ኢየሱስ ክርስቶስ አምላኬ ካንተ ይልቅ ጥበበኛ አድርጎኛል። ህጉንና ትእዛዙን እንድጠብቅና የሞቴን መከራ ተሸክሜ እንድከተለው አድርጎኛል፣ አለችው። ንጉስም እያዘነ እያለቀሰ ብሩክት ሰማዕት አርሴማ መለሰላት፣ ሰማዕትነትሽን ትፈጽም ይዘን የምትወጁው በየት ነው አላት። ብሩክት ቅድስት አርሴማ ንጉሱ በልባ ፈገግ እያለች ጓደኞች ሁሉ በተቆረጡበት ራሴን ታስቆርስ ዘንድ ወዳለው ከነርሱ ጋርም ዘውትር እኖር ዘንድ ወዳለውና ከነርሱ አልለይም አለችው። ያን ጊዜም ንጉስ ድርጣድስ ሞትን ስለመረጠች ፈጽሞ አለቀሰ። ከዚህ በኋላ ድርጣድስ ብሩክት ሰማት ቅድስት አርሴማ ወደ መገደያው ወንዝ እንዲወስዷት እና በዚያም ራሷን በተሳለ ሰይፍ እንደ ባልንጀሮቿ ሰማዕት ሁሉ ይቆርጧን ዘንድ አዘዘ። ያን ጊዜም ብሩክት ሰማዕት አርሴማ በልቧና በሊናዋ ሁሉ ፈጽማ እየተደሰተች ወጣች። ፈጣሪዋ እግዚአብሔርን አቤቱ ፈጽሜ አመሰግንሃለሁ፣ ተቀብለኸኛልና የጠላትም መዘባበቻ አላደረግኸኝም ዳግመኛ ነፍሴን በፊት እንደ ዕጣን ተቀበላት፣ እያለች አመሰገነች። ያም ንጉሥ ብሩክት ቅድስት አርሴማን ወታደሮች ሲቆርጧት ያይ ዘንድ ከእርሷ ጋር ወጣ። በፈረሶችም ሰረገላም ወጥቶ ብሩክት ቅድስት አርሴማን ሙት ያይ ዘንድ ሄደ። ስለተሳለ ሰይፍም አንገቷ ስትሰጥ እንደርሱ ያዩ ዘንድ ከሰራዊቱ ብዙ ወታደሮች ወጡ። ከንጉሡም ጋር በአንድነት ተነሱ። ከብሩክት ቅድስት አርሴማ ትይዩና በመገደያው ወንዝ ላይ ደርሰው ንጉሱን ሰራዊት ሁሉ ከዚያ ተቀመጡ። ከዚህም በኋላ ወታደሮች ብሩክት ንጽህትና ተጋዳሊት ቅድስት አርሴማን ወደ መግደያው ቦታ አደረሷል። ንጉሱም ሰራዊትና መኳንንት ሁሉ ከእርሱ ጋርም ያሉት በብሩክት ቅድስት አርሴማ ራስ ላይ የሚያበራ የንጋት ኮኮብን የሚመስል ትልቅ የብርሃን ሰረገል ያዩ ነበር። ይህም የብርሃን ሰረገልና ወደ ምትመላለስበት ይመላለሳል። ከምትቀመጥበትም በላዩ ይቀመጣል እንደሚዘረጋና እንደሚሰበሰብ የብርሃን ድንኳን በላው ይቀመጣል። እንደሚዘረጋና እንደሚሰበሰብ የብርሃን ድንኳን በለዋ ይተከላል። ይህንንም ያዩ ከዚያ ከተተከለው የብርሃን አምድ የግርማ ከፍታ የተነሳ ያደንቁ ነበር። ከዚህም በኋላ ንጉሥ ድርጣድስ ሮማውያን ከሆኑ ከሰራዊቶቹ ሁለት ወታደሮችን ላከ። እነዚህም ቆራጮች ናቸው። የእጃቸው ክንድ የበረታ ልባቸውም የጨከነ ነው። እነዚህም ቆራጮች በብሩክት ቅድስት አርሴማ ፊት ቆ በርቅት ቅድስት አርሴማ እነዚህን ሮማውያን ቆራጮች ከንጉስ ድርጣድስ ዘንድ በሰይፍ ራሴን ትቆርጡ ዘንድ የታዘዛችሁና የተወደዳችሁ ወንድሞች ሆይ እለምናችኋለሁ። የሕያው እግዚአብሔር ልጅ ሰው የሆነ የማርያምን ልጅ ጌታዬን አምላክ የኢየሱስ ክርስቶስ ከማመሰግነው ድረስ ትንሽ አንዲት ሰዓት ጠብቁኝ አለቻቸው። ከዚህም በኋላ ወደ ምስራቅ ፊቷን መልሳ በትእምርተ መስቀል ፊቷን አማተመች፣ ጸሎትንም እንደ ልማዷ ትጸልይ ጀመረች። የእጆችን ስራ ቻለ ማተል የቅዱሳን መስተጋደላል አምላክ ጌታዬ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ፣ አሁንም አቤቱ ወደ አንተ የምለምንህና የምማልድህን ጸሎቴን ሰማኝ። የልቤንም ጩኸት ስማ። ነፍሴን ከጠላት ተግዳሮት አድናት። ከክፉዎች ወንጀላም አንተ የልቤን ሀዘን ሁሉ ታውቃለህና፣ ሁልጊዜም ምኞቴን እንደምትሰጠኝ፣ ዘውተርም ጸሎቴን እንደምሰማኝ እኔ አውቃለሁ አለች። በዚያም ብሩክት ሰማት አርሴማ ብዙ ጸሎትና ልመናና እና ምልጃን ወደ ሰማይ አንጋጣና ሻቅባ በጨከነ ልብና በተቃጠለ ህሊና ጸለይች። ደስታንና ሴትን የተሞላ መራራይ ሙስጥዋን በእጆቿ ይዛ በዓይኖቿ የተከፈተ ሰማይና ብሩህ የሆነ ሰማይ ምሰሶን እያየች። ለመነች ጸለይችም። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከብዙ መላእክት ከነቢያትና ሐዋርያት ማህበር ሁሉ ከጻድቃንና ከሰማዕታት ደስተኛ ከሆኑ ከደናግላን ማህበር ጋር ከሰማይ ወረደ። ጌታችንም ብሩክት አርሴማን ሰላምታ ይገባሻል፣ ስለኔ ፍቅር ይህንን ዓለምና የካዲው ንጉስ ፍቅር የናክሽ ወዳጅና የፈቃዴ ፈጻሚት ሆይ ዛሬ በልብሽ ውስጥ ያለውን ምኞትሽን አደርግልሽ ዘንድ ምን ትወጃለሽ አላት። ብሩክት አርሴማን ቅድስት መለሰች ወደ ፈጣሪዋ ወደ እግዚአብሔር እንዲያለች ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያንን በስሜ የሰራውን ወይም የተራበውን ያጠገበ ስለኔ የተጠማውን ያጠጣ ወይም የገሬን መጽሐፍ የጻፈውን ያጻፈውን ወይም ያነበበውን የተረጎመ ወይም ሰምቶ በልባ ያሰበውን አቤቱ አንተ መልካምን ዋጋ ክፈለው፣ አለችው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በክብር ቃል ብሩክትና በጽድቅ ቅድስት አርሴማን በመላእክቶች ሁሉ ፊት በእናቴ በማርያም በነቢያት በሐዋርያት በጻርቃና በሰማታት ዳግመኛ በተመረጡ ንጹሃን በሆኑ ለናግናን መነኮታት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤትሽንም ቤተክርስቲያንሽንም የሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውን ወይም የተራበውን በባልሽ ቀን ያጠገበ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ከንቱ ከሆነ ምስጋና ስጋውን በማራት በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውን ያመሰገን በገድልሽ ታምኖ የጠጣውን የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ፣ ያለ ጉስቁንና በንጽህና ድንግልና ጠብቅለታለሁ፣ በመንግሥተ ሰማየትም እንዳንቺ የክብር አክሊል እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በንጽህና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነ የናርዶ ሽቱ የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት ማዛ ሸቷለው። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። እጣንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያን ልሽንም ልብስንም ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የሳት ባርን ይሻገራል። እንደ ወፍም ይበራል። የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስ እኔ ጽፋለሁ አለው። ጌታችን ብሩክት አርሴማን ከመጀመሪያው በኋላ ያሰበችውን ሁሉ በመንግስተ ሰማያት ለግ ይለፉ አላት። ብሩክት ቅድስት አርሴማ አሜን አለች። እኛም እንደርሷ አሜን ማለት ይገባናል። ያን ጊዜን ብሩክት ቅድስት አርሴማ ተንበርክካ ሰገደችና፣ ጌታይና አምላኪ ሆይ በልቤ ጉልበት ሰግዳለሁ። እኔን የሚያዩኝ ጠላቶቼ ሁሉ እንዳይዘባበቱብኝ በስጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፈቃደ ያደረኩና መልእክትንም የፈጸምኩ መሰለኝ አለች። ጌታችንን ብሩክት ቅድስት አርሴማን እንግዲህ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገ ስለስሜ ይበቃሻል አላት። ከእንግዲህ ወዲያ ፈጽሞ ወደ ተጌጠና ከንቁ ባህሪ ይልቅ ወደሚያበራ ሚያበራ ንጹህ አዳራሽ ወንዞች ጊዮን፣ ጤግሮስ፣ ኤፍሪሶን ኤፍራጥስ አባቶች አብርሃም የይስሐቅና የያዕቆብ ማህበር የነቢያት ሙሴ፣ ኤልያስና ሚልኪያስ፣ ዘካርያስ አሞጽ፣ ሆሴ ማህበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስ እና በርናባስ ማህበር የብሩካን የጻርቃን እንጦኒ፣ መቃር፣ ሲኖዳ፣ ሊባኖስ ማህበር የሰማዕታት ስጢፋኖስ፣ ጊዮርጊስ፣ ጊጋር፣ መርቆሪዎስ፣ ቂርቆስ፣ ቴድሮስ፣ ቪክጦር፣ አቦሊ፣ ፋሲለደስ ማህበር ድንግልናቸውን የጠበቁ የመልካሞች የደናግላል ማህበር ወዳሉበት ወደ ዘላለም ሕይወት ተራና ሀሴት ወዳለበት ወደ ቅነት ነያላት። ጌታችንም ይህንን ብሎ ብሩክት ቅድስት አርሴማን ባይኖቹ ያየችው መላእክት ፈጽሞ እያመሰገኑት በታላቅ ክብርና ምስጋና ወደ ሰማያት ክብር ከፍታና ልዕልና ከእርሱ ዘንድ ነው፣ ከአምልኮትና ስግደት ከእኛ ዘንድ ዘውትር እስከ ዘላለሙ ይገባል ይገባል፣ አሜን። ብሩክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮች ቀሰቀሰቻቸው። እንግዲህ በንጉስ ድርጣድስ ዘንድ የታዘዛችሁ ተነሱና ፈጽሙ አለቻቸው። ያን ጊዜም እነዚያ ሮማውያን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰመመን ይዟቸዋልና። ከዚህ በኋላ ሴፎቻቸውንና ጠራቸውን ከሰገባቸው አውጥተው አዘጋጁ። በትከሻቸውም ላይ ያዙ፣ እጃቸውንም ዘረጉ። በዘት ቅድስት አርሴማን ወገቧን ታጠቀች፣ በትምህርተ መስቀልም ልብሶቿን ለበሰች። አንገቷን ከፍ ከፍ አደረገች፣ ለሚቆርጧትም ተመቻቸላቸው። የሴፎችን ስለት እንዳይከላከል ከአንገቷ ላይ ያለውን ልብስ አራቆተች። አንገቷንም አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የብርክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጮችም የብርክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ልክ ከሚበራው የግርማ ከፍታ የተነሳ በምድር ላይ ወደቁ። ሴፎቻቸውንም ጣሉ። ወደ እርሷን መቅረብ ተስኗቸዋለን። እርሷም ታበረታታቸው ነበር። የታዘዘችውን ፈጽሙ ትላቸው ነበር። እነሱም እኛስ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽ ላይ ያለው ትምህርተ መስቀል አስፈርቶናልና፣ ግንባርሽን ካልተሸፈንሽልን ራስሽን፣ አንገትሽን ፈጽሙ ልንቆርጥ አንችልም አሏት። እንግዲህ ብሩክት ቅድስት አርሴማ እነዚያን ቆራጮች፣ ሮማውያን ወታደሮች የሚሸፍንበት ቁራጭ ልብስ ከእናንተ ዘንድ ያለው ውስጥ አሉልኝ አለቻቸው። ያን ጊዜ የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህም በኋላ ብሩክት አርሴማ ራሷን ተሸፈነች። በዚያም የብሩክትና ንጽሕት ለማት ቅድስት አርሴማ አንገት በመቆረጫ ቦታ ይህ ንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷም ከዚያ ያሉት ህዝቦች ሁሉ እስከሚያደንቁ ድረስ ሶስት ሰዓት ያህል ቆመ። ከአንገቷም ደም ውሃ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠባጠበ መነጨ። ከአንገቷ የሚወጣው ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብም ወደ ሰሜንም የሚፈስ ነበረ፣ ወደ ደቡብ የሚወርድ ነበር። እነዚህ ፈሳሾች ደም፣ ውሃ፣ ወተትና ማር ነበሩ። ለብሩክ ተሰማ አርሴማ በዚች ዕለት የተደረገላት ታምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ጻፍን እንጂ ደም ከአንገቷ የመነጨ ስለልቧ ጭካኔና የመድኃኒታችን ኢየሱስ ክርስቶስን መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለብዙ ጸሎቷ ስለልመኗቿ የቤተ ክርስቲያናት መጻሕፍትን ሁሉ ምስጢራት ልብ ስለምታደርግ ነው። ወተቴ መለጨላትም ስለከፈቷና ስለ ክብሯ፣ እግዚአብሔርን ከሚያስቱ ጠላቶች ተንኮን ንሱ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደምግባት ስለጣፋጭ የከንፈሮቿ ቃልና የሰማታት ሁሉ እህት ስለሆነች ስለብርክት ንጽሕት ሰማት ቅድስት አርሴማ ብሩህነት አይኖች። ከዚህም በኋላ ብሩህ የሆነ የደመና አምድ ወረደና በለዋ ጋረዳት፣ ወደ ሰማይም እንደመብረቅ ሳባት። የአምላካችን ፈቃዱን ያደረገች ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማህበር ሁሉ ነፍሷን አሳረጉ በክብር በሌልታ በዝማሬና በማሌት ድርግና ለአምላካችን ሃሌሉያ እያሉ ወደ ሰማያዊ ኢየሩሳሌም አስገቧት። እርሷን እንደሞተች ባወቀ ጊዜ ደናግናሉ ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችም የደናግሉን ጫማቸውን በሱ ከነርሱ ጋር ያሉትን ራሳቸውን ቆርጠው በምድር ጣሉት። ከውስጣቸውም አንዷ ታማ ባልጋ ተኝታ ነበር። ወደ ወታደሮችም ጮች ወደ እርሷን መጥተው እንደ እህቶችዋ ራሷን ቆረጡ። በመንግስተ ሰማያትም የሰማዕትነትን አክሊል ከሮሜ ሀገር ከነርሱ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስም ሆነ ስጋቸውም ከተራሮች በአንድ ተራራ ላይ ተጣለ። የሰማዕትነቷ መጨረሻና ረፍቷ በመስከረም ወር 29 ቀን በ9 ሰዓት ነው። የ27ቱ ቅዱሳን መስተጋደላን ሰማዕታት ረፍትም ከእርሷ ጋር ነው። የቤተክርስቲያንም ቅዳሴ በአርማንያ ሀገር በቂልቂያ በሶሪያ በአንጾኪያና በግብጽ አውራጆች ሁሉ በታሳስ ወር በስድስተኛው ቀን ሆነ። የብሩክትና የንጽት ቅድስት አርሴማ ጸሎትና በረከት የነዚህ የሰባቱ ቅዱሳን ሰማዕታት የቅርታን መናቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።